ውስጥ ነው ይገባል። ምን ሰይጣን ነው ቤታችን ውስጥ የገባው? ምን ገባው? ምን እየተደረገ ምን እየተሰራ ነው? እሱ ብቻ አይደለም፣ እሱ ብቻ አይደለም፣ እሱ ብቻ አይደለም። ሌላውን እናውጣው እንዲ ኔክስቱን ላውጣው፣ ተከታዩን ላውጣው፣ ተከታዩን ላውጣው። ለፊሎ እና ለአዳም ይቀመጥላቸው። አባታችሁ አያታችሁ ላይ ያደረገው ይሄንን ነው። መሄድ ካለብኝ መንግስት ጋር መቅሰስ ካለብኝ እኔ ነው የሚሄደው። መሄድ ካለብኝ እኔ ነው የሚሄደው። ፓርቲቱን እናጣው እንዴ፣ ፓርቲቱን እናጣው። ታውኩኝ ምንድን ያልኳትኝ ሄድኩኝ። ወጣው ጠዋት መጣው። ጓደኛ ባህር አለው እዛ ሄድኩኝ። ለጓደኛ የነገርኩትን ነግራቸኋለሁ። ልጄ እኔ ጋር ትወልዳለች። ይህ ማለት ነው ለጓደኛ እስታስ ኖርማል አልኩት። የልጅ ጓደኛ እንደዚህ እንደዚህ ሲያሳየ ኖርማል ነው። ስንሽ ኖርማል አይደለም። ምን ወይንስ ነው የመጣው ብቻ ልብሴንም አየሁት። ሽንኩርትን የከተፍኩት ሽንኩርትን የላጥኩት ዶሮን የሰራሁት ግን ወዲያውኑ በጠዋት ተነስታን ሄደችው። አንጠልጥላው ተነስታን ሄደችው። ምክንያቱም እኔ ኦሬዲ ተቀይሬያለሁ። እኔ ኦሬዲ ግራ ገብቶኛል። ግራ ገባኝ። ግን ያልኳት ምንድን ነው? ያልኳት ምንድን ነው? ያጨስ ነበረዋል። ያልኳት ምንድን ነው ቤትሽ አልመጣም። መተሽ እዚህ ላረስሽ እዚህ ታረሽ ቤትሽ ግን አልመጣም። ማን መምጣት አለበት? እሱ ሴት ልጅ ስትታረስ አይሆን እሱን ትቼው አልመጣም ስል እኔ ግን እዛ አልመጣም አልኩኝ። አሳሰረንላት ምግቡ ታሰረ፣ ሁሉ ነገር ተሰራ። ሄደች፣ ቀረች፣ ቀረች፣ ቀረች፣ ቀረች። ሐኪም ቤትም ያንን ሁላ ነገር ስታደርጉ እኔ ለልጄ ነግረዋለሁ ላሚስት ነገርኳት ግንቅጥን ያሉት ፓርትቱ ገና ወራልሃለሁ። ፓርት እኔ ላይ ብቻ ሌሎች ሴት ላይ ያደረግከው ከማን ጋር እንደነበርክ ከማን ጋር እንደተኛ ከማን ጋር እንደወጣ ከእንደገና ልጄን እዛ ወስዳችሁ እንዴት እንዴት እንዳደረጋችኋት ራሷ ሲገባት ሲገባት። መለያየት ከፈለክ በእኔ አታርገው። ሚስጥሩ መውጣት ካለበት ግን ይወጣል። እግርን እንደዚህ አድርገ የምታወራ ከሆነ እኔ ግን ላይክ እያርጋችሁ እኔ ግን ለልጅ ልጆቼ ለዚህ ለጠላቴ፣ ያ ለዚህ በጥሩ የሚወደኛለን፣ በጥሩ መያየኛ አለን። እንዴት ነው ቪዲዮ የምቀርጸው? እንዴት ነው ቪዲዮ የምቀርጸው? እኔ እኮ በዶሮ እየተጨማለኩ እኮ ነው፣ በወጥ እየተጨማለኩ እኮ ነው። እሱ እኮ እዚህ ጋ ሶፋ ጋ ቁጭ ብሎ እኮ ነው። አንቺ በዛ ሰፈር አስበሽዋ አስበሽዋ ሞባይልሽን እንትን ስትይ እሷ ተኝታለች አረብሻትም ብዬ ተኝታለች ሳምሪ አረብሻትም ብዬን የመጣሁት ቁጭ በላልኩት እኔ ልጄ ነው እንግዲህ ልጄ ነው ምን እንዴት ነው ብላችሁ እንደዚህ አይነት ነገር የምታስቡት እንዴት ብላችሁ ነው እንደዚህ እኔ በልጄ ምጨክን ይመስላችኋል ምን ያህል ጨካኝ ቢሆን ልጆችን አለማየት የልጅ ልጆችን አለማየት ምንድነው ችግሩ ብላችሁ እናንተ አንድ ቀን ይሄን ጠይቃችሁና ጠይቃችሁኛል። መሳደብ መብታችሁ ነው። አስቴትን እኔ ላይ ግን የደረሰው ይሄ ነው። እኔ ጅጅ ክያ ላይ የደረሰው ይሄ ነው። እሷን አመሉን ታውቂው ይሆን አላውቅም። በንጋታው መሄድ አለብኝ አለች። በቃ መሄድ አለብን መሄድ ሳልነግራት፣ እኔ ናት ይንገራት፣ ማን ይንገራት? ናት ይነገርካት እንዴ ስለጊዜ ረን እንዴ ምን ብሄ ነው የምነግራት? አለ ኦኬ። ምንድን ነው መጨረሻችን? ምንድን ነው መጨረሻችን? ምንድን ነው የሚሆነው? መጨረሻ ላይ ልጄንም ወስዶ አሰድቡኝ። ምንድን ነው የፈለገው? እኔና እኔ እና አንድ እግዚአብሔር እዚህች ቤት ያለ ይሄ ቤት ነው። እኔ ይሄ ቤት አልወደውም። በነገራችን ላይ በጣም ብዙ ፈተና ይችበታል። የማይለቀኝም ቤት ይሄ ነው። ሬሳይም የሚወጣው እዚህ ነው ብዬ ነው አብሮ ነበሩ። ሳሎን ነበረ ተኛች። እሷን አጥቤ ምናምን አሻሽቻት ምናምን ነገር ተኛች። አብረው ነበሩ። ከዛ ሳምሪ ተኝታለች ከአንቺ ጋር ነው ብሎ መጣ መጣ አይደለም፣ ቁጭ አለ። አወራን፣ ተጫወተን። አይደለም አንዳንድ ነገር እናወራለን ምናምን ነገር ቻ ዞር ርስል የሆን ነገር ልዞር ልልስል የሚያደርገው ሌላ ነገር ነው ምንም

ሰማይ እንቅቅ አድርገሽ እያንዳንዱ ጉድ እያንዳንዱ፣ ምክንያቱም መጨረሻው ምን እንደሚሆን አውቃለሁ። ይሄ መኪና ይዞ ከኛ የበለጠ ኑሮ ከኛ ውሸት ውሸት ውሸት፣ የተደፈረችዋን እናትሽን በልጆችሽ አባት እዚህ ጋራ እንዴት አድርጌ ባህንድል እንደሆንኩኝ መጀመሪያ መክሰስ ካለብሽ ለእናትሽ ቆሚ። አይ እናቴ ላይ እንደፈለገ ጨፍር ብለሽ ከሆነ ከእግዚአብሔር እንጠብቀዋለን። ሌላም ደግሞ ተጨማሪ ካለ ምንም ችግር የለም፣ ምንም ችግር የለም። እንዲቆርጥልሽ የሚያደርግ አይ እኔ እናቴን አላምንም ከሌላ ሰው ጋር የነበረውን ነገር ግን አምናለሁ የምትይ ከሆነ ደግሞ እስከነቀም እስከነ አድራሻው ጓደኞቹን ጠይቂ፣ የክርስትና አባቱን ጠይቂ ክርስትና የሰጠሽን አባት መቼ ማንጋ እንዳደረ ከማንጋ እንዴት እንዳደረ ምን ሲያደርግ እንዳደረ፣ ኢትዮጵያ ከማንጋ እንዳደረ ማን እንደነበረች ሴት ጠይቅ። አሁን ገብተሽ መቃጠል በራስሽ ጊዜ ነው አይደለ? ክርቢቱን ፈቅደሽለት ካሜራ ደቅንሽ እንዲያወራ ያደረግሽው አይደለ? እኔ ግን አልተናገርኩኝ አልተናገርኩም አልነካሁትኝም። እሱ እኔ ነካሁትኝ። እነዚህ ልጆች ሲጣሉ ያ የእኔ አይነት እድል እንዳይደርሳችሁ፣ ገበናይ ደብቄ ሰባት ዓመት በሙሉ አኩርፊ ቤቴ እየተቃጠልኩኝ ቁጭ ብዬ የልጅ ልጆቼ እያማሩን መሳም ሳልፈልግ ቀርቼ አይደለም። ምንድን ነው ያልኩሽ? እሱን ማየት ግን አልፈልግም። እሱ ብቻ አይደለም። ጄሪን ጠይቂያት። የናቴ ሚስት ጠዩት። እኔ እና አንቺ ከዚህ በኋላ የምንመላለሰው በዚህ ይሆናል። ታሪክሽን ጉድሽን ማወቅ ትፈልጊያለሽ? ከጄሪ የት ጋር ምን ነበረው ከራሷ ከጄሪ ጋር ምን ሊያደርግ እንደነበረ ጄሪን ጠይቂያት። አንቺ እንደሆነ አታምኚም አሁን ልታምኝም አሁን ልታምኝ ትችያለሽ፣ አታምኝም። ያ እንደ ደህና ባል እንዳለው ሰው መቼ ሲወቴን በጠበጠች እናቴ ልት ነው ልት ነው ከሳሽኝ፣ ከሳሽኝ፣ እኔ እናችን እንተያያለን። ከሳሽኝ። ተይ እንጂ የኢትዮጵያ ሕዝብ ጉዳችን ይስማው። ንግ ምንድን ነው እንትን እንትን የምትጫወቱት? ነግረሻለሁ እኮ ኑሮሽን መኖራት በቃ እኔ ያንቺ ሰላም ይሻላል። ልጆችሽን ለብቻሽ እንዳታሳድጊ ብዬ ባልኩበትኝ እኔ ብቀር ይሻላል። ልጆቹ ካላባት ከሚያድጉ አንቺ ያላባት አድገሻል፣ ያለናት አድገሻል። እኔ አያት ብቀር ይሻለኛል። እኔ ብቀር ይሻላል። አንቺ ደስተኛ ሆኝ ስል ጭራሽ ቁጭ ብለሽ እኔ ላይ ዩቱብ ለመስራቱን ብትፈልጊው፣ እስቲ ዙር ዙር ብለሽ ዲሶልዶርፍና ዲስቦርግ ሄደሽ ከማን ጋ እንደዋለ ብለሽ ጉድሽን ከኋላ መቼ ሱኳ አንቺ አታሚ አንቺ አታሚም ለምን ታሚ።